የኳታር የውጭ ጉዳይ ሚኒስቴር እንዳረጋገጠው ቱርክ የሸምጋዩ ቡድን አካል ትሆናለች። የቱርኩ ፕሬዝደንት ረጀብ ጣይብ ኤርዶሃን ደም መፋሰሱን ለማስቆም ላደረጉት ጥረት ፕሬዝደንት ትራምፕን አመስግነዋል። የሐማስ ባለሥልጣናትም የእቅዱን ሙሉ ሰነድ ተቀብለው በኃላፊነት ስሜት እንደሚመረምሩት ቃል መግባታቸውን የኳታር ባለሥልጣናት ገልጸዋል። ፕሬዚደንት ትራምፕ ለጋዜጠኞች እንደተናገሩትም የእስራኤልና የአረብ መሪዎች የጋዛ እቅዳቸውን እንደተቀበሉትና ሐማስ ምላሽ ለመስጠት ከሶስት እስከ አራት ቀናት አለው ብለዋል። ይህ የዲፕሎማሲ እንቅስቃሴ እየተካሄደ ባለበት ወቅት በጋዛ ያለው ሁኔታ ግን አሁንም አስከፊ ሆኗል። ከትናንት እስከ ዛሬ ጠዋት ድረስ ብቻ ቢያንስ ስልሳ ፍልስጤማውያን እርዳታ ሲጠብቁ በእስራኤል ኃይሎች መገደላቸው ተሰምቷል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዱ እስራኤል ጋዛን አትቆጣጠርም ቢልም እርሳቸው ግን የእስራኤል ጦር በአብዛኛው የጋዛ ሰርጥ ክፍል ውስጥ ይቆያል በማለት የሚቃረን የሚመስል መግለጫ ሰጥተዋል። እንግዲህ እንደሚታየው በአንድ በኩል ተስፋ ሰጪ የዲፕሎማሲ እንቅስቃሴ፣ በሌላ በኩል ደግሞ ከእውነታው ጋር የሚጋጭ መግለጫ እየተሰማ ነው። ይህ በብዙዎች ዘንድ ተስፋ የተጣለበት ግን ውስብስብ የሆነው እቅድ በአራት ዋና ዋና ምሰሶዎች ላይ የተመሰረተ ነው። እቅዱ የመጀመሪያውና ዋነኛው ነጥብ ሐማስን ከጋዛ አስተዳደር ሙሉ በሙሉ ማስወገድ ነው። ይህ ማለት የሐማስ የፖለቲካና ወታደራዊ መዋቅር ይፈርሳል እንደማለት ነው። ይህ ከተሳካ ጋዛን ማን ያስተዳድራል የሚለው ጥያቄ ይነሳል። አማራጮቹ የፍልስጤም አስተዳደር ስልጣኑን እንዲረከብ ማድረግ፣ ጊዜያዊ ዓለም አቀፍ አስተዳደር መመስረት፣ ወይም አዲስ የሲቪክ ምክር ቤት ማቋቋም ናቸው። ይህ ነጥብ ለእስራኤል ዋነኛ ግቧ ሲሆን፣ ለሐማስ ግን ፈጽሞ ተቀባይነት የሌለውና የሕልውናው ጥያቄ ነው። ሁለተኛው ነጥብ ለሐማስ ታጣቂዎች ሁለት አማራጮችን ያቀርባል። የመጀመሪያው የጦር መሳሪያዎችን ላስረከቡት ታጋዮች ሙሉ ምሕረት መስጠት ነው። ሁለተኛው ደግሞ የድርጅቱ ቁልፍ አመራሮችና ታጣቂዎች በስደት ወደ ተስማሙበት ሶስተኛው ሀገራት እንዲሄዱ ማድረግ ነው። ይህ አካሄድ ጦርነቱን በድርድር ለማቆም የቀረበ መፍትሄ ቢሆንም ታጣቂዎቹ ይቀበሉታል ወይ የሚለውና የሚቀበሏቸውን ሀገራት የማፈላለጉ ሂደት ፈታኝ አድርገዋል። ሶስተኛውና እጅግ ወሳኙ ሰብአዊ ጉዳይ በሐማስ እጅ የሚገኙ 48 ታጋቾችን በሙሉ በአስቸኳይና ያለምንም ቅድመ ሁኔታ ማስለቀቅ ነው። ይህ ለእስራኤል ህዝብና እና መንግስት ቀዳሚው አጀንዳ ነው። እቅዱ የታጋቾችን መፈታት ከሐማስ ታጋዮች የምረትና የስደት አማራጮች ጋር በቀጥታ ያገናኘዋል ይህም የድርድሩ ቁልፍ ያደርገዋል። በመጨረሻም አራተኛው ነጥብ በረሃብ ለተመታው የጋዛ ህዝብ ህይወት አድን የሰብአዊ እርዳታ ያለምንም እንቅፋት እንዲገባ መፍቀድ ነው። በጋዛ ያለው የሰብአዊ ቀውስ አስከፊ ደረጃ ላይ በመድረሱ ይህ ነጥብ አከራካሪ አይደለም። ዋናው ፈተና የሚሆነው የእርዳታ አቅርቦቱ አስተማማኝ እንዲሆንና ለተረጂዎች በትክክል መድረሱ ማረጋገጥ ነው። ይህ ዕቅድ ሁሉን አቀፍ ለመሆን የሞከረ ግን እጅግ ፈታኝ የሆነ የመንገድ ካርታ ነው። የእቅዱ ስኬት ወይም ውድቀት በእስራኤልና በሐማስ በኩል እስካሁን ያልታየ ከፍተኛ የፖለቲካ ፈቃደኝነትና እጅግ ከባድ የሆነ የዓለም አቀፍ ማኅበረሰብ ግፊትን ይጠይቃል።